ናፍቄ ነበር መሰለኝ። በባለ ትዳር መዋል መግባት እንዴት ክፉ እንደሆነ አየሽው? እርግጠኛ ነኝ የሆነ ነገርማ አድርገሻል። አሁን የበለጠ ያሳሰበኝ እርግዝና እንዳይፈጠር። እንደዛ ታደርጋለች ብለህ ነው? እኔን ለማጥመድ ምንም ታደርጋለች። አንተ ወደ ሰው ንብረት ዘው ብለህ እንደገባህ ወደ አንተም ሳይመጣ አምልጥ። ቆይ እኔ ምን ንብረት አለኝ? ኤደን ያንተ ናት አይደል እንዴ? ይኸውልሽ፣ በእሷ እንኳን ጨዋታ እና ቀልድ አልፈልግም። ለምን ፍቅረኛ ሙጫ ነው ማለት? ይሄ የውሸት ፍቅረኛ ሙጭ ለምን አለ ምን ምን ምን ሆነህ? አልካሌብ ስማኝ፣ ለምንድን ነው ከቤታችን የማትወጡት? አብራት እያደርክ መሆኑን ረሳው እንዴ? አሁን ልቀቀኝ፣ አለቀ። እኔ አክብሬ ነበር፣ አንተ ግን ልትከበር አልቻልክም። ከቤት ትወጣለህ አትወጣ። አላማይ ቲና ልብ መመለስ ነው ማለት ላይኔ እንደ ሰለቸችኝ ማን በነገር ይውል። እኔ አንተን ካልተበቀልኩኝ ካሌብ አትበለኝ። እናንተ ግን ለምንድን ነው ከቤቴ የማትወጡት? እንዴ አባዬ፣ አባዬ አትበይኝ አንቺ የወለድኩትም አባዬ እንዲለኝ አልፈልግም። አባዬ ውጡ እያለ ነው። ለምን አትወጡም? አባዬ ካልወጣለሁ። ካሌብ ግን ደግሞ አሁን መሽቷል። ምን አገባኝ ታዲያ፣ ነው ተነስና ውጣ። አባዬ መሽቷል እኮ እዚህ ቤት ውስጥ እኮ እስኪመሽባችሁ ይኖራችሁ ራችሁ። በህይወቴ እንዳንተ ሰው ጠልቼ አላውቅም እኮ ቢያንስ ጥፋቴን ንገረኝና። አላውቀውም ድብን አድርገታ ቃለ ዳኒ አይሉ ሲዱ ያቻት ሚስት መጣች አለ። እንዴት መጣሽከን ፈላለበት ል ዳኒ፣ ፊትህ ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። እሱ ነው ሚስቴ ላይ ዳርዳር እያለ ያለው። ማን? ካሌብ። አዎ ካሌብ። እንደዛ ካሰብ ጠይቀው። ግን ከመጠየቅ በፊት ሚስቴ የሚወስድብኝ ምን በወስድበት ነው ብለህ ራስን ጠይቅ። አባትየውን ወይም ደግሞ ልጁን የሆነ ነገር እናድርጋቸው። አንተ እባክህ ምንም የምታደርግ አይነት ሰው አይደለህ። እና ቆይ ምን እንዳሰብሽ፣ እስካሁን የማውቀው ቀው እንደምገላቸው ይኸውልህ ካሌብ ከኔ ጋር ከፍተኛ ጦርነት ልጀምር ፈልጋል መሰል። ጦርነት አልክ? ቆይዱ ለምን ታስቀይማታለህ? ቆይ አንተ በእኛ መሀል ምን አገባ? ኤዳንን አትርፍ ነው ያልኩህ፣ አትርፍ። አያገባኝም፣ ገደል ግባ። ይኸውልሽ ሂዱ። ሁሉንም ነገር ላንቺ እንዳደረግኩ መረዳት አለብ። አልወጣም። አትጩህ። ይልቅና አንተኛ ልቀቀኝ የቲና የመጨረሻዋን የሰው ትዕግስት መፈታተን ውጤቱ ይሄ ነው እና ካሌብ በስተ መጨረሻ ላይ ንዴቱን መቆጣጠር አቅቶት አንገቷን ሲያንቃት ነበርና እሷም ያው ምንም መጥቶንም ሊሆን የሚችለው ነገር ራሷን ነው የምስተው እንጂ ያን ያክል ጉዳት ላይደርስባት ይችላል ማለት ነው። አሁን ላይ እሷ እያደረገች ያለችው የካሌብ ልብ ለመስረቅ እሱን ወደ ራሷ ለመመለስ ብዙ ነገር እየሞከረች ነው እና ይሄ ነገር ሊሳካለት አይደለም ማለት ነው። ካሌብ አሁን ላይ እዛ ቤት እሷን ማየት እንደማይፈልግና ለዓይኑ እንኳን እንዳስጠላችሁ ነው የሚያወራው እንጂ ምትፈልገው ልቡ ተመልሶላት እንደ በፊቱ በፍቅር እንደ ባልና እንደ ሚስት አብሮ ለመኖር አይደለም። እንደውም እሱ የእሱ መኝታ ክፍል ራሱ እንድገባ አይፈልግም ማለት ነው። እሷ እንደውም ባለፈው ያደረገችው የመጨረሻ የራት ግብዣ ካንተ ጋር እንዲኖረኝ እፈልጋለሁ በሚል ነበር እሱ የሚጠጣውን መጠጥ ውስጥ መድኃኒት ይጨምራላት ራሱን ስቶ እንቅልፍ እንቅልፍ ብሎት በዛ ምክንያት አብረው ያደረችው ማለት ነው። እሷ የመሰላት አሁን ባለፈው በቃ አብረን አድረናል፣ እንደ ባልና እንደ ሚስት አብረን ተኝተናል፣ ልቡ ወደ እኔ እየተመለሰ ነው በሚለው ነው አሁን ላይ ድጋሜ ለሁለተኛ ጊዜ ወደ መኝታ ክፍሉ ገብታ እዛ ከእሱ ጋር ለማደር ያሰበችው። ካሌብ ደግሞ ያኔ ያደረገው ስተት ውራቱ በጣም ጸጽቶታል። ትሁትና አባቱ እየነገሩት ነበር፣ የሆነ ተንኮል አሰባ ቢሆን እንደዚህ ምትለው ተጠንቀቅ ቢሉትም ካሌብ በቃ እሷ ከዛ ቤት እንድትወጣ ከመፈለግ የተነሳ ነው። እሷ እዛ ጋር ያቀረበችለትን መስፈርት አራት መቶ ሺህ ብርና የመጨረሻ የእራት ግብዣ ከአንተ ጋር እንዲኖረኝ እፈልጋለሁ የሚለውን ብሩን አስተላልፎላት ሁለተኛውን የእራት ግብዣውንም ተቀበላት ማለት ነው። እሷ ግን እዚህ ጋር ያደረገችው ሌላ ተንኮል ነበር ያሰበችለት። እናም ያ ተንኮሏ ተሳክቶላት አብራው አድራለች ማለት ነው። ሽማግሌውና ትሁት አሁን ላይ ትንሽ በካሌብ ተደብሯል። በተለይ ሽማግሌው በጣም ተናዶበታል። እሱ የተፈጠረውን ነገር እንደዚህ እንደዚህ አድርገን እኮ የምጠጣው መጠጥ ውስጥ መድኃኒት ይጨምራልኝ ሳይታወቀኝ አብሬያት አደርኩ የሚለውን ነገር ሲነግረው ሽማግሌው በጣም ተናዶበት ነበር ካሌብ ላይ። ለምን በፊትም ሲነግሮ ነበር፣ የሆነ ተንኮል አስባለች ስለዚህ ተጠንቀቅ፣ እሷን ከዚህ ቤት አስወጣልኝ ብሎ ደጋግሞ ቢነግረውም ካሌብ ደግሞ ያንን ነገር ማድረግ አልቻለም። እሱ በጸባይ ነበር ነገሩን ለማድረግ የፈለገው በፍቅር በቃ እንዲሁ በሰላም እንድንለያይ ብሎ ነበር የፈለገው ግን ደግሞ ያ ነገር አልሆነም እና የቲና ወጥመድ ውስጥ ወድቆ ከእሷ ጋር አድሯል ማለት ነው። ምናልባት ደግሞ አይታወቅም ቲና የእውነት ተንኮልም አስባ ይሆናል እዛ ጋር ከእሱ ጋር ያደረችው። በዚህ መሀል የሆነ እርግዝና ከተፈጠረ ከዚህ በኋላ አይፈታኝም፣ የእሱ ልጅ ነው በሆዴ የተሸከምኩት ብላ በዛ መንገድ ደግሞ ካሌብ ልታጠምዶ አስባም ሊሆን ይችላል። ካሌብ ራሱ ይሄ ነገር አሳስቦታል። ለትሁትም ሲነግራት የነበረው እኔ አሁን ላይ እያሳሰበኝ ያለው ነገር ምናልባት እርግዝና ከተፈጠረ የሚለው ነገር እንዳሳሰበው ነግሯታል ማለት ነው። እዚህ ጋር ግን ምንም ማድረግ አይቻልም። እውነት እዛ ጋ አሁን ቲና ካረገዘች ምንም ማድረግ አይቻልም። ከእሷ ጋር ከተፋታ ራሱ ወይ ልጁን ለማሳደግ ይገድዳል ማለት ነው። እሷ ደግሞ እዚህ ጋር ያሰበች የሚመስለው ምናልባት ካረገዝኩለት አይፈታኝም፣ ያኔ እጄ ስለሚገባ ምንም ነገር ማድረግ አይችልም የሚለውን አስባ ይሆናል። እዚህ ጋር ከካሊብ ጋር እያደረችው ማለት ነው። ሽማግሌውም እዚህ ጋር ያስፈራው ይሄ ነገር እንደሚፈጠር ጠርጥሮ ነው ካሊብ ላይ የተናደደውና አሁን ደግሞ ከበፊቱ እንደውም ቆፍጠን ብሎ እዛ ቤት ያሉትን ዳኒን እና ቲናን ከቤቴ ውጡልኝ እያላቸው ያለው እሷም በነሱ አሳቦ ራሱ ካሊብን እዚህ ጋር ምንም የሚያገባው ነገር የለም ከፈለገ እሱ ራሱ ይወጣል። ቤቱ የራሴ ነው። ስለዚህ ከቤቴ ውጡልኝ ብሎ ዛሬ እንደውም ጠበቅ አድርጎ ሲነግራቸው ነበር ለቲናና ለዳኒ። ዳኒ ደግሞ ከዚህ በፊት ካሌብ ደጋግሞ ከቤቴ ውጣልኝ ብሎ ቢነግረው ቤቱ ያንተ አይደለም፣ አንተ ምንም እዚህ ጋር የሚመለከት ነገር የለም ቤቱ የአባት ነው፣ አባዬ ውጣ ካለኝ እወጣለሁ ብሎት ነበር ነበርና ዛሬ ደግሞ የካሌብ አባት አዎ ከቤቴ ውጣልኝ ሲለው ዳኒ 15 ቀን ቤት ማፈላለጊያ ጊዜ ስጠኝ ብሎ ሽማግሌውን ጠይቋል ማለት ነው። ሽማግሌው ግን በዛ ነገር ተስማምቷል። ለምን ከዚህ በፊት ውለታ ውሎልኛል። ከዚህ በፊት ብዙ ጊዜ ቲና አዛጋ ሽማግሌው ያን የዊልቸር ላይ በሚቀመጥበት ጊዜ ብዙ ጉዳቶችን ልታደርስበት ስትሞክር ብዙ ጊዜ ከቲና ጠብቋታል፣ ከቲና አድኗታል። ሽማግሌው አሁን ያንን ውለታ ስለሚያቅ ካሌብን አንተ ያላደረክልኝ ነገር ብዙ ጊዜ ሕይወቴን ታድጎታል፣ ስለዚህ ተጨማሪ ጊዜ ቤት የሚፈልግበትን ጊዜ ሰጥቼዋለሁ ብሎታል ማለት ነው። ካሌብ ግን ይሄ ነገር በጣም የደበረው ይመስላል። በተለይ አሁን ከዳኒ ጋር ጭራሽ መንገድ ላይ ራሱ ሲገናኙ አንገት ለአንገት እየተናነቁ ለምንድነው ከቤቴ የማትወጣልኝ አንተ ምን ያገባሃል? ቤቱ እኮ የአባት ነው አባዬ ውጣ ራስ ካላለኝ ረስ አልወጣም ብሎ እዚህ ደረጃ እየተደረረርሱ እንደዚህ እየተናናቁ፣ እነሱ አሁን ያሉበት ደረጃ ትንሽ ሌላ ነገር ሊያስከትል የሚችል ነው። ካሌብ አሁን ላይ እያደረገ ያለው ነገር ከዚህ በፊት ሽማግሌው ሲመክረው የነበረው ከዚህ በፊት ሽማግሌው አቅርቦለት ካሌብ ደግሞ እኔ ይሄን ነገር አልፈልግም ይቅርብኝ፣ ከእሷ ጋር ብቻ ነው ፍቺ የምፈልጉ ብሎ ለሽማግሌው ነግሮት ነበር። ግን ደግሞ አሁን ላይ ያኔ አባቱ ወደነገረው ሀሳብ እየመጣ ይመስላል። ኤደንን አፈላልጎ ከእሷ ጋር እንደ ፍቅረኛሞች አክት አድርጎ ሁለቱንም መበቀል እንደሚፈልግ ነግሯታል ማለት ነው። ኤደንም በመጀመሪያ ጊዜ ሀሳቡ ቢያስደነግጣትም ግን በስተመጨረሻ ላይ በካሌብ ሀሳብ ተስማምታ አሁን ላይ እንደ ፍቅረኛ ሞች እጅ ለእጅ ተያይዞ እንደውም እዛ ቤት እየመጡ ነው ማለት ነው። ዳኒ ደግሞ ይሄ ነገር በጣም አናዶታል። በፊትም ሲፈራ የነበረው ካሌብ ኤድንን ይወስድብኛል ይቀማኛል የሚለው ነገር በጣም እያሳሰበው ስለነበረ አሁን ደግሞ ያኔ እሱ እየፈራ የነበረው ነገር ሲከሰት ደግሞ አሁን ላይ በጣም ተናዶ ከካሌብ ጋር ሌላ ነገር ሊደራረሱ የሚችሉበት ደረጃ ላይ ደርሷል ማለት ነው። ካሌብ ግን አሁን እያለ ያለው ከኤድን ጋር ሆኖ ራሱ እያለ ያለው አንተ ኮ ምንም የለህም ስለዚህ እሷ ከፈለገችው ከኔ ጋም ካንተ ጋር መሆን ትችላለች አሁን አንተ ማድረግ ያለብህ እኔን ትምረጠኝ ብለህ መጸለይ አለብህ ብሎ እዛ ጋር አሁን ላይ እንደውም ኤደን እሱን እየወደደችው እንደሆነ ካሌብን እየቀረበችው እንደሆነ ያንን ነገር ነግሮታል ማለት ነው ያው እዚህ ጋ ያደረጉት ይህንን ለጨዋታ ነው እነሱን ለመበቀል ነው ዳኒ ደግሞ የተፈጠረው ነገር እየተካሄደ ያለው ነገር እውነት መስሎት በጣም ተናዷል በጣም ሌላ ነገር ውስጥ ለመግባት ራሱ እያሰበው ነው ለቲና ሲነግራት የነበረው የፈለገ ነገር እናድርግ ሰው መግደልም ቢሆን ምንም ቢሆን ብሎ እዛ ጋር ከዚህ በፊት ቲና አንዳንድ ሀሳቦችን ሽማግ ቢሊዮን ስለመግደል ካሌብን ስለመግደል የሆነ ሀሳብ ስታቀርብለት የሚቃወማት ዳኒ ዛሬ ደግሞ ቲና ጋ ሄዶ የሆነ ነገር አስቢ፣ የሆነ እቅድ አቅጂ፣ እስቲ የፈለገ ነገር ቢሆን እነኝህን ሁለቱን ሰዎች አባትና ልጁን የምናጠፋበትን የሆነ እቅድ አቅጂና ንገሪኝ፣ አብረን እናደርጓለን ብሎ ሲነግራት ቲና ራሱ ይሄ ነገር አስደንግጧታል። ባለማመን ስሜት ሆና አንተ ቆይ ምንድ ነው የሚያናድደ፣ ያቺ ልጅ እዛ ቤት በመጣች ቁጥር ለምንድ ነው የምትናደደው? ምን ተፈጥሮ ነው ምንድ ነው ብላ ብትጠይቆም ግን እሱ ሊላት የቻለው የነገራት እንደ ምክንያት ሰዎቹ እንደ ውሻ ነው የሚቆጥሩን፣ እንደ ውሻ ከቤት እያባረሩ ጥሩ ነው፣ ስለዚህ የሆነ ነገር አድርገን መበቀል አለብን ብሎ የነሱ ንቀት በቃል እነሱ ለነሱ ያላቸውን ንቀት ያ ነገር ደብሮት ያ ነገር አስከፍቶት ሽማግሌውንና ካሌብን መበቀል እንደሚፈልጉ ነው እንጂ እዛ ጋ ኤደን የሱ ፍቅረኛ እንደሆነችና ያ ነገር እንደሚያናድደው አይደለም። ቲና ደግሞ ያው ፍላጎቷ ይታወቃል። እሷን በስተመጨረሻ ፍላጎት የነገረችው እኔ የኔ ፍላጎትና የኔ እቅድ ሁሌም ሁለቱ መግደል ነው ብላ እናገረዋለች ማለት ነው። እዛ ጋ ግን የሆነ ነገር ሊያወሩ ይችላሉ ሁለቱንም የሚበቀሉበት በተለይ ደግሞ ካሌብን የሚበቀሉበትን ነገር የሆነ እቅድ ያቅዳሉ። ዳኒ አሁን ላይ ከሽማግ ከሽማግሌውን በላይ እንደውም ካሌብን ነው መግዳት የሚፈልገው። ሽማግሌው ምንም አላደረገውም። ከሽማግሌው ጋር በፍቅር ነው የሚያወሩት፣ በትህትና ነው የሚያወሩት። ግን ደግሞ ከካሌብ ጋር ሌላ ደረጃ ላይ እየተደራረሱ ስለሆነ ካሌብን በስተመጨረሻ ላይ ዳኒ ለእሷ ብሎ ብዙ መስዋዕትነት የከፈለላትን ኤደንን እየቀማው ስለሆነ አሁን ላይ ካሌብን ምንም ለማድረግ ዝግጁ ነው ማለት ነው። ኤደንም አሁን ላይ ለዳኒ እየነገረች ያለችው ለምን እንደተቀየረችበትና ለምን በዚህ ልክ እሱን እንደጠላችው ነግረዋለች ማለት ነው። እንደውም መንገድ ላይ ቆሞ እያወሩ ቲና ከኋላ ስትመጣ ያው ሚስት መታላለች ብላ ነገሩ ሰፈሩን እንዳወቀችና የነሱን ግንኙነት እንደደረሰችበት ለዳኒ ነግረዋለች ማለት ነው። ዳኒ ደግሞ አሁን እንደ ምክንያት እየነገራት ያለው ለኤደን እኔ ሁሉንም ነገር ያደረኩት ላንቺ ብዬ ነው፣ ላንቺ ፍቅር ብዬ ነው ብሎ ነገሮችን ሁሉ በሷ ምክንያት የሆነ ገንዘብ አግኝቶ የሆነ ገንዘብ ኬትም ይሁን ሰርቆም ይሁኑ ቤትም አግኝቶ ቢሆንም ያንን ገንዘብ አግኝቶ እሷን አግብቶ ከእሷ ጋር መኖር እንደሚፈልግ እየነገራት ነው። ኤደን ግን ምንም አትፈልግም። በፊትም ስትነግሮ የነበረው እኔ ምንም ያን ያክል ገንዘብ አልፈልግም፣ ምንም ነገር ቢሆን ግን ተጋብተን አብረን እንኖር ብላ ነግራው ነበር። ግን ደግሞ እዚህ ጋር እሷን የከበዳትና በዚህ ልክ ይቅርታ ለሱ ማድረግ ያስጠላት የሰው ትዳር በትኖ መጥቶ የሚያመጣው ገንዘብ ለእኛ ምን አይነት ትዳር ነው የሚመሰረትልን? እንዴት ነው እንደዚህ የሚሆነው? ብላ ከዚህ በፊት እሱ ያደረገው ነገር ለህሊናዋ እንደከበዳት ራሱ ለትውውት ነግራ ነበርና አሁን ደግሞ ዳኒ ደጋግሞ ይሄንን ምክንያቱን እኔ ኮላንቺ ብዬ ነው ለዚህ ምክንያት ብዬ ነው ብሎ ምክንያቱንም ቢያቀርብላትም እሷ ልትቀበሉ አልቻለችም ማለት ነው። አሁን ላይ ለይምሰልም ቢሆን ከካሊብ ጋር እነሱን ለማናደድ አብሮ እንደ ፍቅረኛ ሞች አክት እያረጉ ነው። ይሄ ነገር ደግሞ ምናልባት አይታወቅም በዛው ተዋዶ በዛው ተፋቅሮ ደሞ ሊዘልቁ ይችላሉ። ግን ደግሞ እዚህ ጋር ኤደን ለካሊብ እየነገረች ያለችው በመሃል ይሄ ጫወታ ከደበረኝና በመሃል ማቆም ከፈለኩኝ ማቋረጥ እንደሚችል እወቅልኝ፣ እናም ደሞ ሁለታችንም የራሳችንን ድንበር መተላለፍ የለብንም ብላ እንደ ፍቅረኛ አክት በሚያደርጉት ግንኙነት ውስጥ ጥንቃቄ ማድረግ እንዳለባቸው ነግረዋለች ማለት ነው። ካሊብም ግን ከዚህ ጥምረት የሚፈልገው ዋናው ቁም ነገሩ እነሱን መበቀል ስለሆነ ሌላ ምንም የሚያሳስብሽ ነገር የለም ብሎ ቃል ገብቶላታል ማለት ነው። ኤደንም በስተ መጨረሻ ተስማምታ፣ አሁን ሁለቱም ባቀዱት መንገድ ካሌብንና ቲናን እየተበቀሏቸው ነው ማለት ነው።